በ15ኛ ዓመት የምስረታ በዓሉን በተለያዩ ሁነቶች እያከበረ የሚገኘው ዓባይ ባንክ ሀገር አቀፍ የደም ልገሳ መርሃ ግብር አስጀምረዋል። ባንኩ ባዘጋጀው በዚህ የደም ልገሳ ዘመቻ በመላው ኢትዮጵያ ከሚገኙ ቅርንጫፎች፣ ደንበኞች፣ ሰራተኞችና የባንኩ ቤተሰቦች መሳተፋቸው ተነግሯል። የዓባይ ባንክ የስትራቴጂ ዋና መኮንን አቶ ወንዲፍራው ታደሰ መርሃ ግብርን ለማዘጋጀት ለሁለት ወራት ያህል ዝግጅት ሲደረግ መቆየቱን አንስተዋል። ከተቋሙ ሰራተኞችና ደንበኞች ተጣጡ ከአንድ ሺህ በላይ በጎ ፈቃደኛ ደም ለጋሾች በዘመቻው ላይ መሳተፋቸውንም አቶ ወንዲፍራው ጠቅሰዋል። በሀገሪቱ በአጠቃላይ በ546 ቅርንጫፎቻችን ባንክ ዋይድ የምናካሄደው የደም ልገሳ መርሃ ግብር ይኖረናል ማለት ነው። ይህንን ፕሮግራም ለሁለት ወር ያህል ሰፊ እንቅስቃሴ ስናካሄድበት ቆይተናል። ባንካችን በሀገሪቱ በአጠቃላይ ዘጠኝ ዲስትሪክቶች አሉት ወይም ቀጠና ቢሮዎች አሉት። በእነዚህ ውስጥ 546 ቅርንጫፎች አሉ። አዲስ አበባ ውስጥ ሁለት ዲስትሪክቶች አሉን። ወደ 170 የሚደርሱ ቅርንጫፎች አሉ። አዲስ አበባ ላይ ብቻ ወደ 600 በላይ ሰዎች በጎ ፈቃደኝነት የደም ልገሳ ለማካሄድ ተመዝግበው ሬዲ ሆነው አሁን በየሳይቶቹ ይገኛሉ ማለት ነው። አዲስ አበባ ውስጥ ብቻ ወደ ይሄንን ሳይት ጨምሮ ስድስት የደም ልገሳ ማዕከላት ተመርጠው አሉ። ተሰጥቶ እንዲፍራት አደስ አክለው፣ ባንኩ ተቋማዊ ማህበራዊ ኃላፊነቱን ከመወጣት አንጻር የማህበረሰብ ተኮር እንቅስቃሴውን ይበልጥ ለማጠናከር መርኃ ግብሩ መዘጋጀቱን ገልጸዋል። መርኃ ግብሩ በተለይም በዘመቻው ላይ ከሚሳተፈው የደም ለጋሽ ብዛት አንጻር ከፍተኛ ፋይድ እንደሚኖርም ተናግረዋል። እንግዲህ ፕሮግራሙን ስናካሄድ መጀመሪያ ላይ ሰፊ የማስተማር የማነቃቃት፣ የማነሳሳት ስራዎችን በሰፊው ሰርተናል። እንደሚታወቀው የብለድ ዶኔሽን በጣም ብዙ በርካታ ፋይዳዎች አሉት። እንደሚታወቀው በጣም ብዙ አደጋዎች ይከሰታሉ። እነዚህን ለመታደግ የደም ካንሰር ወይም ደግሞ የካንሰር ህመምተኞችን ሆል ብለድ የመተካት ሂደቶች በስፋት አሉ በሀገሪቱ በዓለም ላይ እንዲሁም ደግሞ የእናቶች ሞትን በተለይ ከወሊድ ጋር በተያያዘ የሚከሰተውን ነገር ከመታደግ አንጻር ከፍተኛ ፋይዳ ያለው እንደሆነ ይታወቃል። በኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የደም ለጋሽ ተወካይ ዴስክ ኃላፊ አቶ ሙላት በቀለ በበኩላቸው ባለፉት የበዓላት ጊዜያት የደም እጥረት አጋጥሞ እንደነበር ገልጸው የዓባይ ባንክ ሰብአዊ ተግባር ደም ለሚፈልጉ ወገኖች ትልቅ አስተዋጽኦ እንዳለውም ተናግረዋል። በስድስት ቅርንጫፎች የተደረገው የባንኩ የደም ልገሳ ዘመቻ የሚበረታተሙን የሚያነሱት አቶ ሙላት ሌሎች ወገኖችም በየሶስት ወሩ ደም በመለገስ በደም እጥረት የሚሰቃዩ ዜጎችን ህይወት እንዲታደጉ ጥሪ አቅርበዋል። ወቅቱ እንደምታውቁት በበዓላት ወቅት ከፍተኛ የሆነ የደም እጥረት ተከስቶ ነበር። ያንን ግንዛቤ ውስጥ በማስገባት ዓባይ ባንክ እንዲሁ ኃላፊነት ተሰምቶት በዛሬ ዕለት ይህንን የደም እጥረት ለመቅረፍ ሁላችሁም እዚህም ተገኝታችሁ በሚተካ ደም የማይተካውን ክቡር የሆነውን የሰው ልጅ ህይወት ለመታደግ እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናችኋለን። እንዲሁም ክብር ይሰማናል እናንተን በማስተናገዳችንና ይህንን ነው ምለው። ሌላው ያው ሁላችንም እንደምናውቀው አንድ ሰው ደም ሲለግስ የሚያድነው ብዙ ወገኖቹን ነው ስለዚህ እኛ የምንለግሰው ደም በየሶስት ወሩ የሚተካ ደም ነው ማለት ነው። ስለዚህ ሁላችንም በየሶስት ወሩ ይሄ ነገር መቀጠል አለበት የሚል መልእክት ነው እኛ እንደ ተቋም የምናስተላልፈው ማለት ነው። ዓባይ ባንክ ከ71 ቢሊዮን ብር በላይ ተቀማጭ ገንዘብ፣ 7 ቢሊዮን ብር የተከፈለ ካፒታል እንዲሁም ጠቅላላ ሀብቱ 91 ቢሊዮን ብር መድረሱም በመርኃ-ግብሩ ላይ ተገልጿል።